ይቻላል ኒው ፍላወር ፎም የተለያዩ ጥያቄዎችን አዘጋጅቷል። ጥያቄዎቹን ሙሉ በሙሉ ለመለሰና እዚህ የምታዩት ፍራሽ ላይ በትክክል ለተገለበጠ ሰው ይህንን ፍራሽ ወደ ቤቱ ይዞ መሄድ ይችላል። አምስት ጥያቄዎችን አዘጋጅተናል። አምስቱን ጥያቄ በስርዓት ከመለስክና እዚህ የምታየው ፍራሽ ላይ በትክክል ከተገለበት ይህንን ፍራሽ መውሰድ ትችላለህ። እሺ ጥያቄዎቹን እንጀምር። እሺ፣ አንደኛ ጥያቄ ከሴትና ከወንድ ብዙ የሚተኛው ማን ይመስላል? ያምርሽ ነው። ጥያቄ ነው። ሴቶች ናቸው። ለምን እንደዛ አልክ? ምክንያት ብዙ አያስፈልግም። ሴቶች ግልጽ ነው። እናንተ አትተኙ። እኛ ያው ቶሎ ከሴትና ከወንድ ብዙ የሚተኛው ማን ይመስላችኋል? ሴት ልጅ ብዙ ምክንያት አላት። አንደኛ የቤት መቤል ልትሆን ትችላለች። በወሊድ ምክንያት ብቻ፣ በብዙ ምክንያቶች ሴት ትመስለኛለች። አንቺ ነገር ያው ወንዶች ብዙ ጊዜ ቤት አይውሉም እና ሴቶች ናቸው በብዛት ቤት ሊውሉ የሚችሉት እነሱ ናቸው። ስለዚህ የሁለታችሁ መልስ ሴት ነው።